አመሰግናለሁ ስላስገባችሁኝ። እቺ ልጅ እኔ ልናገር ነው፣ ይቅርታ አድርጉ። መስማቷ ስለማይቀር ነው። እቺን ልጅ ልናገር ነው። የገባትን ምናምን እናንተን እንትን እውነቴ ነው። እቺ ሴት አይደለችም። ይቺ ጡቷን እንደ እንትን ከምታንዘልዝላ እቺን አንድ ፍሬ ልጅ ምን አድርጊ ነው የምትላት? ልታገባው ነው፣ እሷ ሄዳ ልታገባው ነው። እናቱን ሊያገባ ነው ወይስ እህቷን ልድሮ ነው ምን አርጊ እናንተ ታብታብ አርጉሺ። ሴትዮቷ ማሳብኝ ነው ዝም ያልኳችሁ። አስገቢ እሺ፣ ጽፋው ልሰለው። እኔ እውነት እውነት ነው። ትችል ግን እግዚአብሔር ይላት፣ መድኃኔዓለም ይላትኝ። ምን አይነት መጥፎ እንደሆነች አላውቅም። መጥፎ መጥፎ ሴት ልጅ ሆና በሴት ልጅ ላይ ሌትና ቀን ሲነጋ ሲነጋ የእሷን ስም ይዛ ወለየዋ ነ ግቢ የት አለች ወለየዋ ሄድ ያለች እግዚአብሔር የስራሽን ይስጥሽኝ። አንቺ መቼም ሰው አትሆኝም። መቼም ወጥስ ታገኘዋለሽ። ደግሞ እቺ ልጅሽ ትሆናለች አሜራ ወለየዋን ጥረት በማይባል ቋንቋ ነው የምትናገረው። በጣም ስ ዛሬ የጨፈራ ቤት ሄዳለች ብላ በጠዋት ነበር ስታወራ የነበረው። ማረሱ አለችም ስ ትላንታ ር እንዲመጣችው ከፍንሴ ጋር ላኪ ሙየ ሙየ ላኪ እውነት እንዴት አርጋ እንትን እያልኩሽ ነው እየሳኩሽ ነው ይለሽ ምን አይነት ባለጌ ናት ይቺ? አገሯ አልገባም ብላ እንኳን አታስብም እንዴ? ሰው አገር ቁጭ ብላ ለዚች አንድ ፍሬ ልጅ ገና የአስራ ዘጠኝ ዓመት ልጅ እንደ ሼማ ይዛትም እንዴ? በጣም ነው የምታስጠላው። እውነቴን ነው የምነግራችሁ። በጣም በጣም ነው የምታናድደው የምትናገረው። ከታች ሄዱባቸው፣ ከብት ሄዱባት፣ አይሚን የሚሳደቡ ሄዱባቸው እነዚህ ከብቶች ምድራሮ ቤቶች ብሩክንም የሚሳደቡትን መናገር ነው። ሁለቱንም የሚሳደቡትን እሱም ለምንድናቸው? የስደት እህቷን እኮ ነው ለወንድ ብላ የምትሳደበው፣ ነገ የምትደርስላትን ምድረ ቆሻሾች። ወንድሜናት ወንድሟ ለምን እዚህ ላይ አውጥታ ለምን እሱ ነ ወንድሜ ብላት ብሎም ከየት የተወለደችው ወንድሟ ነው። እሷ ኮ አድናበሄድባትም አሰማመች ይደነ ዘሙዬ ልክለሻ ላይ መወድቀው በጣም ነው የምታናድደኝ። በጣም እኔ እውነት ልጆች አሉኝ፣ እንደዚህ ብዬ እንኳን መሳደብ አልፈልግም። ግን እስኪ ጠዋት ስትመጣ እሷን ነው ምት ይዛ ምትመጣው፣ ማታ ስትመጣ እሷን ነው ይዛ ምትመጣው። እኔ እኮ እሱ እኮ የገረመኝ ማንም ከእሷ ሌላ ማንም የለም ወይ እንዴ እሷ ምን ነው ሌሎቹ በሌሎቹ ላይ አትሰራም እንዴ ስራ ከሆነ የፈለገችው አይ የሆነ የምትሰጠው አስተያየት እኮ አለ ስራዋ ማለት የምትሰጠው አስተያየት እኮ አለ አግባብ የሆነ ናቸው እንዴት ተቃጠለች ትላለች ሃይማኖት የምትቃጠለው እሷ እኮ ገና ወጣት ናት እኮ ገና ስንት ይጠብቃታል እሷ በዚህ በስተርግና ባለፈባት እድሜዋ ትቃጠል ስላለፈባት አሁን እንደ ልጆን አሳንድታ ነው መሰለኝ። ከዚህ ከህፃን ልጅ ጋር እንደ ሀይሌ ያለ ጠንካራ ሴት የለም ጠንካራ ልጅ የለም። በጣም ጠንካራ ናት። እኔ በጣም ነው የምናደደው በነዚህ። እንዴ ሴት አይደለች እንዴ አይቀፋትም እንዴ እንዴ እናት የላትም እንዴ? እንዴ ከሴት ተፈጥራ፣ እንዴት ነው ሴት ልጅ ላይ እንደዚህ ጠዋትና ማታ ሽንጧን ገትራ እሷን ምንት ሄዳ የተፈለገችው እሱን አፍቅራ ከሆነ የራሷ ጉዳይ ይዛው መቀጠል እኮ ነው። እሱን እያሞገሰኝ አሮቢቶቹ የሀይሚ አያት አያት የሚሆኑ አሉ እዚህ ቲክቶክ መንደር ቁጭ ብለው የሚሳደቡ ከንቶችዎች ምን አርጊ ብለው እንደሚሰድቧት አላቅም። ደገፋታ አይደግፏት ግን አይስደቧት፣ በቃ አይስደቧት። የራሷ ጉዳይ እኔ አሁን እኔ ምትገባም አይመስለኝ። የዚህ ሁሉ እንደዚህ የሰው ልብ እየቆሰለባት እች ሴት አይደለችም። እች ሴትም አትመስለኝ። እንዲሁ ሳስባት ሴትም የተፈጠረች አትመስለኝም። እቺ ቀድማ እኮ ሴት ሴት ብትመስል እኮ ጥሩ ነው። ጡት ማሰዣ እንኳን አትለብስም እኮ የሴት ቅርጽ ያላት መሰለሽ ነው። ሄዳ ደግሞ እንትን ላይ ማለት ቤቱፕ ላይ እንደዚህ ዘግዝቃዊ ማታ እያወሩ ነበር ያለ ምን አይነት ባሰው የሰው ልጅ ክፉ ታናግራለች። ሰው ትልቅ ሰው የሆነውን ሰው እንዲሳደብ ታደርጋለች። እውነቴን እኔ በጣም ነው የምናደደው። እኔ መጥኖኑ ማዘንገለ እኔ በጣም ነው የምትሰጥባት። ዛሬ ጥፍራ ቤት ሄዳ እሷን ሁሏን ነው ማወጣው እያለች ሀይሚና ጥፍር ሄዳ ሄዳ ምን አገባት፣ በጣም የገምት አንተ ለወንድ ልጅ እንደዚህ በፎቶ አውርተህ ብለህ። ኧረ በጣም ባለጌ ናት የዚህች። ደግሞ እስኪ ጠዋት ተነስታችሁ አዳምጧት። እስቲ እሷን ይዛ ነው የምትመጣው፣ ሲመሽም እሷን ይዛ፣ ቀንም እሷን ይዛ። አትስሟት፣ እንትኗን ከሰማችሁ፣ የኢትዮጵያውን ከሰማችሁ እኮ ለእሷ ጥሩ ነገር እኔ በጣም ነው የማመሰግነው፣ እህቶቼ። እኔ በዚህች በልጅ እኔ እግዚአብሔርን እውነቴን ነው እንዴት እንዳዘንኩባት። ጥሩ አይደለም፣ የሰው ልጅ ሲያዝንበት። በሴት ልጅ ላይ እየፈረደች አታፍርም እንዴ? እንዶ የት ነው መግቢያዋ? አታሳዝናትም? ሴት ሆና በሴት ልጅ ላይ እንዴት እናቀር። እኔ አይደለም ቆይ፣ አይሚ ምን አድርጋ ነው እንዲህ የሚጠሏት? ምን አደረገች? ቆይ ምን አድርጋ ነው? ምን ሰራች? ምን የሰራችው ስራ አለ? ከእሷ ብዙ ነገር አልተማሩም ብዙ ነገር አላዝናናቻቸውም። እንዴት እንደዚህ አድርጓት አርቆ ረረ እኔ አመሰግናለሁ። እኔ እውነቴን ነው ይቺ ልጅ ግን እግዚአብሔር ፍርዱን እውነት በጣም ነው ማዝንባት። ሁሌ ባየኋት ቁጥር እኔ በጣም እያዘንኩባት ልቤ እያዘነባት ነው እውነት። ነገ እሷም ተወልዳለች፣ ነገ ሴት ልጅ ትወልዳለች። ጥሩ አይደለም፣ ጥሩ አይደለም በሴት ልጅ ላይ። ሴት እናት ናት፣ ሴት እህት ናት። ሴቱ ለነገር አገር ናት። ሴት ሁሉ እስኪ ለሴት እንትን ያልተቆረቆረች ልቧ ያልደማ እቺ ምን ፍጡር ናት? እቺ እኔ ፍጡርማ አትመስለኝም። ከሴት የተፈጠረች ሁሉ አይመስለኝም። እየፈለገ የት ታውቃታለች? እምታያት እኮ ልክ እንደኛ በቪዲዮ አይደል እንዴ? እሷ ብሎ ተንታኝ፣ እሷ ብሎ አዋቂ፣ ተንትና ሞታለች። ስለዚህ ስላ እንደፈረ ልጅ እንደ እሷ እኮ መሀይብ አይደለችም እቺ ተምራለች እኮ በዚህ እድሜዋ ስንት ነገር ጭንቅላቷ ከማንም የሚበልጥ ጭንቅላት አላት እሷ ናት ስለ እሷ የምትሰምት ነው ይቺ ባለጌ ስድናት ሰው አገር ቁጭ ብላ ሌሎች የሚሰሩትን ይስሩ ስራቸውን ይስሩ እነሱ ስራቸውን እየሰሩ ነው ማንም ሳይሰራ አይበላም እኮ ማናችንም በሰው ሀገር ለመጣ ነው ሰርተልን በላ ነው ዩቱብም ስራ ነው ይስሩበት በቃ መደገፍ ቻናቸውን ማሳደግ ቺ ልጅ ኮ ቺ ልጅ ኮ ገና ህፃን ናትኝ እሷን ማበረታታት አይዞሽ ጥሩ ጥሩ ኮሜንት ጥሩ ጥሩ ነገር እንጂ እንደዚህ እየወጣች ይቺ እንዲህ ናት፣ ተቃጠለች ትቃጠላ፣ በምትወደው ትቃጠላ። እሷም እንኳን በዚህ እድሜዋ ወዳ ነው እንዲህ የምትጨፍረው። ያዙ ይልቀቁኝ የምትል ቀልድ ነው እንዴ ታዲያ? ሁለት ዓመት ሊሞላቸው እኮ ነው አብረው። ለምን አትቃጠልም? አብረው ያለች እኮ ናት፣ አብረው ያደጉ እኮ ናቸው። ለምን አትቃጠል? ምን ችግር? በደንብ ተመቃጠል እንጂ ትወደደው ትቃጠል። እንዴ አብራው ኮ አብራው ያደጉ ናቸው ኮ አብረው ያደጉ ናቸው አብረው ብዙ ነገር ያዩ ናቸው ግድ ነው መቃጠል መናደድ መቅናት ግድ እኮ ነው እንዴ ሰው ለሰው ባለ የሚቃጠል የለ እንዴ አይደለም እነዚህ አንዳንድ ፍሬ ልጆች ታዲያ አታፍርም እንዴ እቺ ምን አይነት እፍረተ ቢስ ናት ይቺ ደግሞ ማተቧን እዛ አንገቷ ላይ አርጋ ክርስቲያንን ታሰድባለች እንጂ አሰዳቢ የሰው ልጅ እንደው ለበደለው እንኳን ይቅር ይላል፣ ጥሩ ነገር ያወራል። የእጇን ነው የምታገኘው። እኔ በጣም ማትነባትኝ ሁሌ የሰው ሀገር እኮን ያለ ነው። እነሱ በሀገራቸው ቁጭ ብለው ነው ስራቸውን እየሰሩ ነው ያሉት። እኛ ያለ ነው፣ በሀገራችን ነው፣ በሰው ሀገር ነው። እነሱ እኮ ይሁን አላሉም፣ አላስገደዱንም። እኛ ነን አደለ? ወደን ፈቅደን የምናያቸው፣ ወደን ፈቅደን የወደድ ናቸው። ወላ አሚራ ለምን አታወሩ

እስኪ ሸራርጉ። እስኪ እዚህ አላችሁት። ምሳ ቀርታሽ ጮኩኝና አውራሁኝ ስለተበሳጨሁ ነው።